አመሰግናለሁ ስሜ በቀለ ገብረስላሴ ይባላለሁ። የኑርና ኬላ የመጀመሪያና መካከለኛ ደረጃ ትምህርት ቤት ደረጃ ማሻሻል ኮሚቴ ሰብሳቢ ነኝ። ትምህርት ቤቱ ካሉት መሰረታዊ ችግሮች አንዱ የመማሪያ ክፍሎች እና ሌሎች አገልግሎት መስጫ ክፍሎች እንደነበርና ይህም በማህበረሰብ ንቅናቄ ያሉ ችግሮች ለመፍታት የጋራ ስምምነት የተደረሰበት ሁኔታ እንደነበር እናስታውሳለን። በዚህ መሰረት ወደ ስድስት የሚሆኑ ብሎኮች ግንባታ እየተካሄዱ ይገኛል። ስድስት ብሎኮች ግንባታ ተጀምሯል። የክረምቱ ወራት ትንሽ ለስራ ምቹ ካለመሆኑ አንጻር የተወሰነ ያቋረጥንበት ወይም የተቀዛቀዘበት ሁኔታ አለ። በአሁኑ ሰዓት ግን ስራዎች የጀመርንበት ሁኔታ ነው ያለው። ተግባሩ የምንፈጽመው በዋናነት ከማህበረሰቡ እያንዳንዱ ግለሰብ በሚያደርገው አስተዋጽኦ ጭምር ስለሆነ በዛ መሰረት ባገኘናቸው ሀብቶች ስራ እየሰራን እንገኛለን። አሁን ቆንኩበት ቦታ በአሜሪካ የሚገኙ የአካባቢ ተወላጆችና የልማቱ ደጋፊ የሆኑ አካላቶች በሰጡት ገንዘብ ነው ይህ እየገነባን ያለ ነው። ይህ ግንባታ አሁን በደረሰበት ደረጃ የመሰረት ስራ አልቆ የሰብስትራክቸር እና ሱፐርስትራክቸር ስራ ለማስቀጠል ስራ የተጀመረበት ሁኔታ ነው ያለው። ያሉንን ሀብቶች ተጠቅመን ያለን የሰው ኃይል ተጠቅመን ህብረተሰቡ የሚያደርግና አስተዋጽኦ ተጠቅመን ሀብት የማሰባሰብ ማን ነው የግንባታ ስራውን የማጠናቀቅ ስራ የምንሰራበት ሁኔታ ነው ያለው። እስካሁን በዚህ ስራ ላይ አስተዋጽኦ ሲያደርጉ የመጡ ግለሰቦች በጋራ ተደራጅተው በቡድን ተደራጅተው የመጡ አካላቶች፣ ነጋዴዎች፣ አዲስ አበባ የሚሆኑ ውጭ ሀገር የሚገኙ የአካባቢ ተወላጆችና የልማት ደጋፊዎች ያደረጉልን አስተዋጽኦ እጅግ አድርገን እናመሰግናለን። ቀጥሎ ባለው ጊዜ ውስጥ ደግሞ ስራው በተፋጠነ መልኩ ተሰርቶ ተማሪዎች የመማሪያ ክፍል ችግራቸውን እንዲቀረፍላቸው ለማድረግ፣ እንደው ዚሁም ደግሞ የመማር ማስተማሩን ሂደት የተሳካ ለማድረግ ክፍሎቹ ገንብተን ለተማሪዎች ማቅረብ ይጠበቅብናልና፣ በቀሪ ጊዜያቶች ሁሉም አካል ቃል በገባው መሰረት አስተዋጽኦ ወደ እኛ እንዲያደርግና ስራውም በአግባቡ ተወጥተን ለተማሪዎቹ ምቹ ሁኔታ የመፍጠር ሁኔታ አለና፣ ስለዚህ የሚመለከታችሁ የተለያዩ የህብረተሰብ ክፍሎች የሚዲያ ባለሙያዎችም የተለያዩ በሚዲያ ደረጃ መረጃዎች ለህብረተሰቡ የማድረስ ስራ እየሰራችሁ ያላችሁ አላችሁ። ከዛም ባሻገር ይህንን አስተዋጽኦ እያደረጋችሁ ያላችሁ ግለሰቦች፣ ቡድኖች ወይም በትብብር የምትሰሩ አካላቶች በቀሪ ጊዜያቶች ያላችሁን አቅም ተጠቅመን ወደ ስራው የምንሄድበት ሁኔታ ነውና ያለው በተቻለ አቅም ሁላችሁንም እስካሁን ለተደረገው ስራ እናመሰግናለን። ቀጣይ ደግሞ ለቀሪ ስራዎቹ የተፋጠነው ስራ መስራት እንድንችል አስተዋጽኦችሁ እንደ በፊቱ እንዳይለየን አደራ ጭምር ነው የምለው። አመሰግናለሁ። ስሜ ወንዶ ሰንደጋጋ እባላለሁ። የዚሁ የኬላ ከተማ ነዋሪ ነኝ። የኑረና ኬላ ትምህርት ቤት በ1966 ተመስርቶ እና ተቋቁሞ ስራ ላይ ገብቷል። ከ50 ዓመት በላይ አገልግሎት ላይ ውሏል። በዚህ ትምህርት ቤት በእርግጥ ተምረን አልፈንበታል እስካሁን ድረስ በሰጠው አገልግሎት ግን ያው የተዳከመበት ሁኔታ ነው ያለው እስካሁን። በአሁኑ ሰዓት ይህንን ትምህርት ቤቱን ለተማሪ ምቹት ለማድረግ የመማር ማስተማሩን ሂደት ትክክለኛ አድርጎ ለማስኬድ እንዲቻል የክፍል ሁኔታዎች ለማስተካከል እየተሞከረ ሲመጣ ቆይቷል። ሆኖም ግን በጣም አካባቢው ህብረተሰብ እየጠገነም ክፍሎች እየጨመረ ቢሄድም ለተማሪ ምቹና ለትምህርቱ ጥራት ለደረጃ መሻሻል ምንም አይነት ለውጥ ስላላመጣ ባለፈው አመት በ2017 ዓመተ ምህረት የተጨማሪ ክፍሎች እንዲሰሩና ለተማሪው ጥራት ያለው ትምህርት ለማዳረስ እንዲቻል ህብረተሰቡን በማነቃነቅ ወደ ክፍሎች ለመስራት እቅድ ተይዞ እየተሰራበት ይገኛል። በ2017 ወደ እቅድ ሲገባ ህብረተሰቡ ከውጭም ከሀገር ውስጥም የተለያዩ ህብረተሰብ ክፍሎች በዚህ ስራ ላይ እንዲሳተፉና ተጨማሪ ስድስት ብሎክ ክፍሎች እንዲሰሩ እቅድ ተይዞ ወደ ሰባ ከሰባ ሚሊየን ብር በላይ የሚሰባሰብበት ሁኔታ ቃል ተገብቶ ወደ ስራ ተገብቷል። ስራ ከተገብቶ መሰረት ተጥሏል። ስድስት ብሎኮች እንዳለ ተጀምረዋል። ከስድስቱ ውስጥ አምስቱ በጣም የሄደበት ሁኔታ አለ፣ መሰረት ወጥተዋል። ነገር ግን አንዱ ያው ያልተጀመረ ቢጀመርም መሰረቱ ያልወጣበት ሂደት ነው ያለው። ስራው በአሁኑ ሰዓት ትንሽ ህብረተሰቡ ተነቃንቆ በተነቃነቀበት ልክ ለማስቀጠል ያለው የገንዘብ ሁኔታ፣ የአቅርቦት ሁኔታ፣ የግብአት ሁኔታ ችግር ስለሆነብን በአሁኑ ሰዓት ወደኋላ እያለ ይገኛል። ይህ ስራ ለማስቀጠል ህብረተሰቡ የነቃ ተሳትፎ በጀመረው ልክ ካልተሳተፈበት በስተቀር ስራው አልቆ ስራ ላይ ለማዋል እንቸገራለን። በመሆኑም አሁን ስራው ሞላ ጎደል እየሄደ ያለ ቢሆንም ህብረተሰቡ በተነቃነቀው ልክ፣ በቃል በገባነው ልክ በየአካባቢያችን በየእድሮች በየቀበሌያችን ቃል በገባነው መሰረት ይህን ስድስት ክፍሎች ለማስጨረስ ውጭም ሀገር ያሉ የአካባቢ ተወላጆች አዲስ አበባም ድሬዳዋም ወደ ሀዋሳም የሚገኙ እና በተለያየ መንገድ ቃል በገቡት መሰረት ቃላቸውን ጠብቀው ስራውን እንዲቀጥል ቢደረግል እና ወደ ስራ ቢገባ ጥሩ ነው። ልጆቹ በአሁኑ ሰዓት ያው በጣም ውጪ በሚማሩበት ልክ ዴስክ የላቸውም። ክፍሉ የተሟላ አይደለም፣ ምቹ ሁኔታ የለም። ስለዚህ ይህንን አድርሶ ጨርሶ ወደ ተግባር ለመግባት የተወሰነ ከመሬት ወጥቷል። ያንን ላይ ወደ ግድግዳው ለመገድገድ የግድጌታ ግዴታ ህብረተሰቡ የገባውን ቃል ሁላችንም ቃል የገባነውን ገንዘብ ወደ አሰሪ ኮሚቴው ገቢ ቢደረግ የተሻለ ውጤት ያ ቃል የገባን በሀገር ውስጥም ሆነ በውጭ ሀገር በአካባቢም ሆነ በሌላ በክፍለ ሀገር የምንገኝ የአካባቢ ተወላጆች እንዲሁም ሌሎች ድጋፍ አድራጊዎች እንዲ ድጋፋቸው እንዲቀጥሉልን በዚህ አጋጣሚ ጥሪ አስተላልፋለሁ። አመሰግናለሁ። ከሌላ ከተማ ነዋሪ ነኝ እና ወላጅም ነኝ። እዚህ ትምህርት ቤት ውስጥ ከተመሰረተበት ጊዜ ጀምሮ ከኔ ጀምሮ አሁንም በቀጣይ ልጆች እየተማሩበት ነው። በዛ ልክ ሳይሆን አሁን ያለበት ወርዶ ስለሆነ ህብረተሰቡና ማህበረሰቡ ከተማም ያለው ውጭ ሀገር ያሉት ማህበረሰቡ በማዋጣት ስራው ተጀምረው የተጀመረው ስራ አሁን ትንሽ የመንገጫ ነገር ያሳያል። ያንን ነገር ደግሞ ለማስተካከል ቃል የገባው ህብረተሰብ፣ የከተማ ነዋሪ፣ ሌላ ሀገር ከተማ ላይ የሚያሉ ህብረተሰቦቻችን ቃል በገቡ መሰረት ይህ ትምህርት ቤት በተሳካ ሁኔታ እንዲፈጸም የራሳቸው አስተዋጽኦ እና ተባብረው ቢያደርጉ ጥሩ ነው የሚል ነገር አለ። ምክንያቱም እስካሁንም የመጣው በህብረተሰቡ ትግልና በህብረተሰቡ ሀሳብና አስተያየት በህብረተሰቡ መዋጮ ስለሆነ በቀጣይም አሁን የጀመሩ ሰዎች እንዲያስጨርሱ ስለጀመሩ በጣም ከልብ እናመሰግናቸዋለን። ይሄም ያደረሱት እነሱ ስለሆኑ አሁንም በቀጣይ ያለው እንቅስቃሴ ወይም ስራ በአግባቡ እንዲሰራ የነሱ ከልብ መነሳት እንዳለ ቢሆን ጥሩ ነው የሚል ነገር ሀሳብ አለኝ። አመሰግናለሁ የጀመሩትም እንቅስቃሴ ለሚያደርጉት አሁንም እዚህ እየሰሩ ያሉ ሰራተኞች ማሰሪ ኮሚቴውንም በጠቅላላ ከልብ አመሰግናለሁ። አመሰግናለሁ። እሺ፣ አመሰግናለሁ። ስሜ መምህር አይችሉም ከተማ ባለው በዚህ በኑረና ኬላ የመጀመሪያና መካከለኛ ደረጃ ትምህርት ቤት የልዩ ፍላጎትና አካቶ ትምህርት ድጋፍ መስጫ ማዕከል ተዘዋዋሪ መምህር ነኝ። እንግዲህ እዚህ ትምህርት ቤት እንደሚታወቀው የትምህርት ቤቱ የ50ኛ ዓመት የብር ልዩ ክብረ በዓል ሲከብር የትምህርት ቤት መሻሻል ኮሚቴ ተቋቁሞ ትምህርት ቤታችን ካለበት አሁን ካለበት ደረጃ ትንሽ ከፍ ለማድረግ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ትምህርት ቤት መሻሻል ኮሚቴው ከተቋቋመበት ጊዜ ጀምሮ የራሱ አስተዋጽኦ እያበረከተ ከሀገር ውስጥም ከሀገር ውጭም ያሉ የአካባቢ ተወላጆች ባለሀብቶች ከታች ከሊስትሮ ጀምሮ እስከ ላይ ባለሀብቱ ድረስ ሁሉም የራሱ እንቅስቃሴ እያደረገ ቃል በገባው መሰረት እዚህ እንደሚታየው አሁን ላይ ግንባታ እየተካሄደ ነው ያለው ሆኖም ግን አንዳንድ ክፍተቶች አሁን እየተስተዋሉ ያሉት ክፍተቶች አሉ ከነዚህን ክፍተቶች አንዱ በተባለው ጊዜ ግንባታው ተጠናቆ በዚህ በያዝነው 2018 ለአገልግሎት እንደሚሰጥ ነበረ ተስፋ አድርገን የጠበቅ ነው። እንደ ትምህርት ቤት በጣም እየተቸገርንበት ያለው አንዱ የመማሪያ ክፍል እና የአገልግሎት መስጫ ክፍሎች እጥረት ነው። ምናልባት ተማሪው አሁን ላይ ያለበት ነባሪያ ቤት ስንመለከት በጣም አስጊ ደረገጃ ነው ያለው። በዚህ በያዝነው ዓመተ ምሕረት ምናልባት ከመማሪያ ክፍል እጥረት የተነሳ ወደ 20% አካባቢ የሚሆኑ ተማሪዎች ትምህርታቸውን ያቋርጧል የሚል ስጋት አለ። እንደግል ባለው አጠቃላይ ነባራዊ ተናባቢ አሁን ባየሁት ማለት ነው። ምክንያቱም አሁን ተማሪዎች የሚማሩበት ክፍል እጅግ እጅግ በጣም ከደረጃ የወረደ በተለይም ደግሞ የተለያዩ ተለያዩ በአፈር የተሰበና በጭቃ የተሰራ ስለሆነ የተለያዩ ነፍሳት ወደ ክፍል በመግባት ከዚህ በፊት እንደጠቀስነው እባብ መርዛማ እባቦች እስከ ክፍል ድረስ በመግባት ተማሪዎች ላይ ጉዳት እያደረሱበት ያለበት ሁኔታ ነው ያለው። ይህም ለመከላከል ብዙ አማራጭ እየተወሰደ ነው ያለው። ትምህርት ቤት ደረጃ፣ መድኃኒት ርጭት፣ የተለያዩ አማራጮች እየተወሰደ ቢሆንም ለመከላከል አልተቻለም እና አሁን ያለው የክፍል ደረጃ የመመሪያ ክፍል ሁኔታ በጣም ከደረጃ የወረደ ነው። ቶሎ ብሎ አሁን የተጀመረው ይህንን ስድስት የመማሪያ ብሎኮች ቶሎ ብለው በዚህ ዓመት የሚጠናቀቁበት ሁኔታ ቢመቻች በጣም የተሻለ ነው። ቃል የገቡ ሰዎች በተለይ በተለይ ቃል የገቡ ግለሰቦች ቶሎ ጊዜ ሳይወስዱ ግንባታው አጠናቅቀው ወደ ስራ የሚገባበት ሁኔታ ቢኖር የተሻለ ነው ብዬ አስባለሁ። በተለይም ደግሞ አካታች የትምህርት ስፍራ ከመፍጠር አንጻር ይሄ ግንባታ የሚጫወተው ከፍተኛ ሚና ነው። በተለይም ደግሞ የአገልግሎት መስጫ ክፍሎቻችን አሁን ላይ ላይበሪ የለንም፣ የላብራቶሪ ክፍል የለንም፣ ሲቀጥል አይሲቲ ሩም የለንም በጥቅሉ የአገልግሎት መስጫ ክፍሎች የሉም ማለት ይቻላል። እነዚህ ክፍሎች ቶሎ ተሰርተው ወደ አገልግሎት ካልገቡ ተማሪው ላይ የምንጠብቀው ውጤት አናገኝም ማለት ነው። ምክንያቱም አሁን ላይ የተማሪ ውጤት እያሽቆለቆለ ያለበት ከፍተኛው ምክንያት ከደረጃ በታች ያሉ የመመሪያ ክፍሎችና ከደረጃ በታች ያሉ የአገልግሎት መስጫ ክፍሎች ውጤት ነው ማለት ነው። ስለዚህ እኔ ማሳለፍ የምፈልገው መልእክት በጠቅላላ የተጀመሩት ግንባታዎች በፍጥነት የሚጠናቀቁበት ሁኔታ አንድ ሀሳብ ነው። ሌላ ደግሞ ቃል የገቡ ሰዎች የመዘናጋት ሁኔታ አለ። በተለይ በተለይ አሁን ላይ እንደምናየው የዲያስፖራ ብሎክ ብቻ ነው አሁን እንቅስቃሴ እያደረገ ያለው። የተወሰኑ ተቋርጠው ነው ያሉት። ከክረምቱም ጋራ ተያይዞ፣ ከአየር ንብረቱ ጋር ተያይዞ ተቋርጠው ነው የከረሙት በክረምት ወቅት አሁን ግን ከቆሙበት እንዲቀጥሉ የሚል አደራ መልእክት ነው። ሌላ ትምህርት ቤቱ ምንም አይነት ማቴሪያል የለውም። አሁን የመማሪያ ዲስክ ብቻ የለም፣ ብላክቦርድ የለም። በተለይ የመማር ማስተማሪያ የሚሆኑ ቁሳቁሶች በጣም ከፍተኛ እጥረት አለበት ትምህርት ቤት ነው። ስለዚህ ማህበረሰቡ የሚያዋጣው ህብረተሰብ ተሳትፎ ለቾክና ስቴሽነሪ ማቴሪያል መግዣ እንኳን የማይበቃ ነው። ስለዚህ አሁን ያሉት ክፍሎች እንኳን እንጠግንና እንጠቀም ብንል ከትምህርት ቤቱ አቅም በታች ነው የሚሆነው። ስለዚህ ሁሉም ከያለበት የተጀመረውን ቻሌንጅ ተቋርጦ የነበረውን ቻሌንጅ በአዲስ አስቀጥለን የመጀመሪያው መነቃቃት አሁንም ቀጥሎ ወደፊት መራመድ እንዳለብን የሚል ማሳሰቢ ነው ያለኝ። በጥቅሉ ስለ ዘጠኝ እድል በጣም አመሰግናል።